ባለፈ ጊዜ እንግዲህ በክፍል አንድ ላይ ወዴት ይመስላችኋል ብያችሁ ነበር። አንዳንዶቻችሁ መንፈሳዊ ጉዞ ነው፣ አንዳንዶቻችሁ ደግሞ ወንቅሼት ቅዱስ ገብርኤል ጸበልዬሽ ነው አላችሁኝ። አንዳንዶቻችሁ ደግሞ በርሜል ቅዱስ ጊዮርጊስ ጸበልዬሽ ነው ብላችኋል። እንግዲህ ደግሞ እኔ እውነታውን እነግራችኋለሁኝ። ባለፈ ጊዜ ከክፍለ ሀገር ወደ አዲስ አበባ የመጣሁበትን ቪዲዮ አሳየኋችሁ። ዛሬ ደግሞ ከአዲስ አበባ ወደ ባህር ዳር የሚሄድበትን ጉዞ እንግዲህ ያሳያችኋለሁ። በሚቀጥለው ጊዜ ደግሞ እያንዳንዱ የተደረገልኝን ነገር እመሰክራለሁ፣ እናገራለሁ። የተደረገልንን መመስከር ግዴታ አለብንና ማለት ነውና። እና አብራችሁኝ ኑ። ቪዲዮን ደግሞ ላይክ አድርጉ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በመጀመሪያ ቪዲዮ ስለቅ ለእናንተ ይደርሳችኋል። ሰላም ለእናንተ ይሁን፣ ውድ ቤተሰቦቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቼ የላችኋለሁኝ። የዛሬ ቪዲዮ እጅግ በጣም ደስ የሚልና በጣም ብዙ ቋጠሮ የተፈት የተፈታልኝ ብዙ ነገር የበቃ የተደረገልኝ ቦታ ስለሆነ እንግዲህ ከክፍል አንድ ጀምሬላችኋለሁ። እንግዲህ የዛሬው ደግሞ ክፍል ሁለቱ ነው ማለት ነው። በዚህ አጋጣሚ ደግሞ ትኬት የቻሉኝ ለአንዳንድ ነገሮች ያስተካከሉልኝ በጣም ምርጥ ምርጥ እኔ እማቃቸው አይደሉም። እግዚአብሔርን እግዚአብሔር ብቻ ውለታቸውን ይክፈላቸው። እግዚአብሔር ይስጥልን በሉልኝ ማለት ነውና የኔ ህይወት መስተካከል የኔ ነፍስ መዳን የእህቶቼ በተለይ ደግሞ ዩቲብ አለም ዘር ዩቲብ ላይ ያዩ እህቶቼ ያዩኝ እህቶቼ እዛ ቦታ እንዲሄድና እንድፈወስ እግዚአብሔርን ከምክር እስከ ገንዘብ ማውጣት ድረስ ማለት ነውና የደረሱ እኔ ማላቃቸው እነሱ ግን የሚያውቁኝ ማለት ነውና በቃ አላውቃችሁም። እኔ አንዳንዴ እግዚአብሔርን እግዚአብሔር ሰው ይስጣችሁ ብዬ ብዙ ጊዜ እላችኋለሁ። እና እግዚአብሔር ደግሞ እንደነሱ ያሉ መልካም ሰዎችን ሰጥቶኛል ማለት ነው እና እግዚአብሔር ይመስገንና ለእነሱንም ዛሬ እግዚአብሔር ይስጥልኝ ማለት እፈልጋለሁ። ምክንያቱም የኔ ህይወት መስተካከል የኔ ብዙ ነገሮች ከብዙ ስቃይ፣ ከብዙ ጭንቀት፣ ከብዙ ነገር በቃ ይሄ ብዬ እምላችሁ ነገር አይደለምና ከብዙ ነገሮች የተፈወስኩበት የዳንኩበት ቦታ በቃ ለዛ ቦታ ስላበቁኝ፣ በእውነት እግዚአብሔር ስጥልን በሉልኝ። እኔ ምንም ልል አልችልም። ምንም አቅም የለኝም። ብቻ ሰማዕቱ ቅዱስ ጊዮርጊስ ባወጣችሁበት እኔን ባተረፋችሁበት እጥፍ ድርብ አድርጎ ይስጣችሁ። በሕይወታችሁ፣ በነገራችሁ፣ በሁሉ ነገራችሁ ሁሉ እግዚአብሔር አምላክ ከፊታችሁ ይቁምላችሁ ነው የምለውና በጣም የማመሰግናቸው ልጆች አሉ በዚህ አጋጣሚ ማለት ነውና እግዚአብሔር ይስጥልኝ እንግዲህ ወደ ያ አንዳንድ እንትን ትሆናላችሁ። ምንድነው ነው የሚባለው? በቃ ውስጣችሁ የሆነ የደስታ ብዛት ማለት ነው እንባነው ነው የሚያንቃችሁ ማለት ነው። ምክንያቱም የምታውቁት ሰው በቃ የሆነ ፍንጭ ይሰጣችኋል እንጂ እንዲህ ችግራችሁን በደንብ የሚፈታ ሰው አይኖርም። የሚያውቃችሁ በተለይ ደግሞ በጣም የምታውቁት በጣም የምትቀርቡት ወይ ቤተሰብ የሆናችሁት ይህን ችግራችሁን ሊረዳችሁ ወይ ሊፈታላችሁ አይችልም ግን ማንነታችሁ ሳያውቁ ግን ብቻ በይቱ ብቻ ስላወቁኝ፣ ብቻ እንኳን የኔ ቋጠሮ እንዲፈታ እንኳን ምክንያት የሆኑ በእነሱ ምክንያት የኔ ህይወት የዳነ እህቶቼ ስላሉ ለዛ ነው። በቃ የሆነ ውስጤ እንዲህ አይነት ሰው አለ ለካ። በቃ እግዚአብሔር ሰው ይስጣችሁን። እኔ ሌላ ምንም ልላችሁ አልችልም። አዲስ አበባ ወደ ባህር ዳር እየሄድ ነው። በዚህ አጋጣሚ ደግሞ ጣና ገዳም የሚባል አለ እና እንግዲህ ብዙዎቻችሁ ታቁታላችሁ፣ በተለይ ደግሞ ኦርቶዶክሳዊያን ማለት ነው። እና ስለዚህ እዚህ ጋር ደግሞ አሳያችኋለሁኝ። እንግዲህ ከላይ ሆኜ እየቀረጽኩ ነበረ፣ እያየው ማለት ነው። አጋጣሚ ደግሞ እዩት። እንግዲህ ይሄ ጣና ገዳም የሚባል ቦታ ነው ማለት ነው። እና በአጭሩ ነው፣ በቃ ተለ ሄደብኝ እያልኩኝ ነበር። እየዘርኩ እየዘርኩ ነበረ ከመስኮቱ ጋር እየቀረጽኩ የነበረው እና እግዚአብሔር የተመሰገንም በእውነት በጣም ነው ደስ የሚለው ማለት ነው። እና ኢትዮጵያ ምን ያክል ስፋት እንዳላት ምን ያክል ትክክል ብሔረሰብ ምን ክል ሰው እንደሚኖርባት የምታያዩት እናንተ መሬት ላይ ሆናችሁ ሳይሆን ሰማይ ላይ ሆናችሁ ወይም ደግሞ እንደዚህ በኤርፕሌን ስትሄዱ በየቦታው በቃ ያለውን ስፋት ያለንን እንትን ስታዩ በጣም ነው ደስ የሚለው። ሰው ከአዲስ አበባ ብቻ ነው የተባልቶ የሚኖረው ምናም ትላላችሁ። አዲስ አበባ ስታዩ ና ገጠር ስታዩ አንድ አይነት አደለምና፣ እግዚአብሔር ይመስከን። ስለዚህ ኢትዮጵያ ለብዙ ነገር ባለጸጋ ናት ማለት ወዳለሁኝ። በዚህ አጋጣሚ እንግዲህ እንትን ደረስን፣ ባህር ዳር ደረስን። ከባህር ዳር እንግዲህ እዛው እናድራለን። ዛሬ የገባን ቀን እንግዲህ በአስር ነበረ የካቲት አስር ነበረ የሄድነው። እኔ ከቤት የወጣሁት የካቲት ዘጠኝ ነበረ። የካቲት አስር እዛው እናድራለን። ከዛ ደግሞ በነጋታው እንግዲህ ጉዞ እንጀምራለን ማለት ነው። እዚህ ጋር እንዲህ እህት የነበረች ይህንን ሰውየው እንደው ብዙ ነገር ሲቀርጽ ነበረ ሲያሳየን፣ ጣና ገዳም ላይ ደርሰናል እያለ እያሳየን ምናምን ነገር ነበረ ከኋላችን ነበረ ማለት ነው እና በነገራችን ላይ እጅግ በጣም ደስ ሲል ነበረ። ከዛ እንግዲህ እዛው አደርን ማለት ነው። ባህር ዳር ላይ ቤተ ክርስቲያን አካባቢ አዳራሽ አለና እዛ ሰብሰብ ብለን አደርንና በሌሊቱኑ ነው ስምንት ሰዓት ዘጠኝ ሰዓት አካባቢ በመኪና ጉዞ ጀምርን ማለት ነው። ወዴት ወደ በርሜል ቅዱስ ጊዮርጊስ ልንሄድ ማለት ነው። በነገራችን ላይ ወደዛ የሚትሄዱ እህቶች ወንድሞች ማለት ነው እና እዛ አካባቢው ላይ በጣም ሙቀት ስለሆነ በጣም ቀለል ያለ ልብስ እንትን እንድትሉ እንድታዘጋጁ፣ የምተኙበትም ከላይ የምትለብሱት ልብሶች ራሱ በጣም ቆላ ቦታ ስለሆነ እንግዲህ እዚ ጋ መንገድ ላይ ወርደን ነው ማለት ነው። እዩት እንግዲህ በጣም ቆላ ነው። ይሄ ይሻላል። በተለይ ወደ ቅዱስ ጊዮርጊስ በርሜል ቅዱስ ጊዮርጊስ ጸበል አካባቢ ወደ ቦታው አካባቢ ልደርሱ ስትሉ በጣም ቆላ ነው። በጣም ሙቀት አለው። ኃይለኛ ሙቀት ነው ያለው ግን ደስ ይላል። ምክንያቱም የሚያስደስተው ምንድን ነው? ለመዳን ብላችሁ ስለምትሄዱ ቋጠሯችሁ ሊፈታላችሁ ብላችሁ ስለምትሄዱ የምትጓጉት መዳናችሁን ነው እንጂ እላያችሁ ላይ የሚወርደው ፀሐዩ፣ አዋራው ምንም ነገር አይታያችሁም ማለት ነው። ወይም በነገራችን ላይ እንደዛ ነበረ ቃ በመቼ መቼ ደረስን፣ በቃ ደረስን ወይ፣ ምን አክል እንትን ቦታ ቀረው ምናምን እያልን ነበረ። እና ከፊታችን ደግሞ የሆነ አንድ ወንድማችን ነበረ ማለት ነው እና እሱ እዚህ እንግዲህ ወደ ጸበል ቦታ የሄደ እየመጣ ነበረ። ና ከኛም ጋር ደግሞ ድጋሚ ጉዞ ተጉዟል ማለት ነው እና እግዚአብሔር የተመሰገነው ይሁን። ጸበሉ በጣም ምንድነው የሚባለው በሀያ ሀያ ሌትር ነው ይዞ ሲመጣ የነበረው። እምነት ራሱ ብዙ አርጎ ለካ እሱ ራሱ ድኖ ሌሎችም እንዲድኑ ያንን ቢያንስ መሄድ ያልቻሉትን እሱ እየሄደ ጸበሉና እምነቱን እያመጣ እየሰጣቸው ነው ማለት ነው። አስራ ሁለት ሰዓት አካባቢ ገባን። ከዛ በኋላ ደግሞ በነጋታው ደግሞ ቄደር ተጠመቅን። ቄደር መጠመቅ ያለባችሁ ሰዎች ተባለን። ቄደር ተጠመቅን። ከዛ በኋላ ደግሞ ወደ ጸበል ሄድን፣ ተጸብለን መጣን። እጅግ በጣም ደስ የሚል እጅግ በጣም በቃ ከምነግራችሁ በላይ እጅግ በጣም ደስ የሚል ነበረ ማለት ነውና ከዛ በኋላ እምነት ተቀብተን ደግሞ መጣን። እኔ ደግሞ እንግዲህ ትንሽ ዝምብዬ ለማስታወሻ ብዬ እንደዚህ ያዳራሹ ይህ እንግዲህ የኤልሻዳይ አዳራሽ ነው ማለት ነው። በነገራችን ላይ ማለት ነው ሁሉም ተጸብሎ ምናምን ጸሎት አድርጎ ምን ብሎ መጥቶ እንደዚህ እርፍ ይላል። ለምንድ ነው ይሄ ባዶ ባዶ የሆነው ልትሉ ትችላላችሁ ማለት ነው። ምክንያቱም ይህ አሁን እንደ ግርፍ እንትን ተደርጎ ቢሆን ኖሮ ማለት ነው ሙቆቶ አያስቀምጥም። ይሄ ራሱ እንደዚህ ክፍተት ራሱ ኖሮት ማለት በጣም ይሞቃል ማለት ነው እና ከዛ በስንተኛው ቀን መሰላችሁ በጣም ቢያንስ በሶስተኛ ነው፣ በሶስተኛ ቀን ነው አዎ። በሶስተኛ ቀን ለቤተሰብ ደርሰናል ስላልናል ናቸው ወጣን ተራራ ማለት ነው። ቢያንስ አካባቢው ኔትወርክ አይሰራም፣ ቀጥታ ኔትወርክ ማለት ነው። ግዴታ እዚህ ጋር ተራራው ቦታ ትሄዳላችሁ። የ15 ደቂቃ የ20 ደቂቃ መንገድ አለ ከቤተ ክርስቲያኑ። ከዛ ወጣንና ከሆነች አንድ ደግሞ ከአሜሪካ የመጣች ራህዋ የምትባል በጣም ምርጥ እናትም እህትም ልበላችሁ በጣም ምርጥ ሰው አለችና ከእሷ ጋር አብረን ሄድን። ከዛ ደግሞ ለቤተሰብ ደርሰናል ብለን ልነግራቸው ማለት ነው። እና ደዋወልን ማለት ነው እንግዲህ በሰላም ደርሰናል እንዳታስቡ ብለን ልነግራቸው ነው የሄድነው። በጣም እጅግ የገረመኝ ነገር ቦታው ኔትወርክ አለመኖሩ በጣም ገርሞኛል ማለት ነው። እና ይህንን ቦታ ሄዳችሁ ነው እንግዲህ ኔትወርክ የምታገኙት ምናልባት ከዚህ የምትሄዱ ልጆች ካላችሁ፣ ወይም የዛ ቦታ እኮ እንደዚህ ነው፣ ብዙ ነገር ይወራል፣ ችግር አለ፣ እንደዚህ ጦርነት አለ። በፍጹም ጦርነት የሚባል አንድም ጦርነት የለም። እንደው ሴጣን አውቆ በሰዎች ልብ ላይ በሰዎች አእምሮ ላይ ቁጭ እያለ አፍ ላይ ቁጭ እያለ ምንድን ነው እኛ እንዳንድን ስለሚፈልግ ጦርነት አለ እንደዚህ ነው እንዲሆን እኛ ምን ሆን ምንም የሆነው ነገር እግዚአብሔር እኔ ምንም ያየሁት አንድ ክፉ ነገር የለም። ስንሄድ አንድ ነገር ያየሁት የለም። ስንመጣ አንድ ያየሁት ነገር የለም። ኤልሻዳይ ጉዞዎች ደግሞ በዚህ አጋጣሚ በጣም ላመሰግናቸው ወዳለሁ ማለት ነው እና ምክንያቱም በጣም ተባብረውን። እንደገና ደግሞ አሁን ለምሳሌ ሽንታችሁ ሲመጣ ሽንት መጣ፣ እዚጋ ቁምልን እየተባለ እንደገና ደግሞ ትንሽ እንደዚህ በቃ እያስተማሩን፣ መዝሙር እየዘመሩልን በቃ ደስ በሚል ሁኔታ ነው የወሰዱን ቦታው ማለት ነው እና ያደረሱን በጣም ደስ በሚል ሁኔታ። ከዛ በኋላ ደግሞ እቃችን እንኳን እንዳንሸከም እዛው ደግሞ የኤልሻዳይ ጉዞ ማህበር አገልጋዮች አሉ እና እነሱን እየተሸከሙ ምናምን እቃ በጣም የበዛበት ሰው የደከመ ሰው ራሱ እያዙ ይወስዳሉ። እና በጣም ነው ደስ የሚለው። እና ቦታው ላይ እንዲህ ነገር አለ እንዲህ ያለ በፍጹም ምንም ነገር የለም። እጅግ በጣም ደስ ይላል። ሙቀት ነው እንጂ ሌላ ምንም ነገር የለም። በጣም ነው ደስ የሚለው ማለት ነው። እና አንድ ሰው መንገድ እየሄደ አጋጣሚ ከታመመ ምንድ ነው የሚባለው? አንድ ሰው አሞኛል ብሎ እንኳን እዚህ ቢደውል በቃ ጸበሉ እንደዚህ ነው፣ እንደዚህ በፍጹም ተአምር። ቅዱስ ጊዮርጊስ፣ በርሜል ቅዱስ ጊዮርጊስ ላይ ማለት ነው፣ ጸበሉ ላይ ምንም አይነት ክፋት ነገር የለም። ምንም አይነት ነገር የለም። መዳኛ ብቻ ነው ያለው። ማለት ነው ስንቱ ከስንት ነገር እየተፈወሰ ነው። እኔ እንኳን በክፍል ሶስት ላይ የምነግራችሁ ትልቅ ታሪክ አለ። አንዳንዴ ለሰው ልጅ ሰው ራሱ ተኝቶ ማያድርበት አለ፣ ማፀን ዝጋ እስከ መባል ድረስ አለ ማለት ነው። እና እኔ በህይወቴ ዘመን እንዲህ አይነት ቦታ አይቼ አላቅም፣ ሰምቼም አላቅም ማለት ነው። እና ህይወቴ እንኳን ማለት ነው አሁን በክፍል ሶስት ላይ ምነግራችሁ ምንድን ነው? እኔ ማህፀን ዝጋ ተብሎ የተላከ ነገር ነበረ ከባለቤቴ ጋር እንዳልስማማ፣ ትዳሬ እንዳፈርስ፣ ሁለታችንም እንዳንስማማ፣ ሰውነቴ ደግሞ እንደዚህ ምን ምን አድርጎ በቃ እንዲህ ያደረገኝ እሱ ነበረ። ፀጉሬን ያለቀ ታውቃላችሁ፣ የምታውቁኝ ታውቁኛላችሁ፣ ታሪክ የምታውቁ ታውቃላችሁ ማለት ነው። እና ብዙ ጊዜ ሚዲያ ላይ ብዙ ነገር አናወራም። ምናልባት በውስጣችን አልቅሰን ምን ብለን ዝም ብሎ ጥርሳችን ይስቅ ይሆናል ማለት ነው። እና ብዙ ሰው በብዙ ነገር ተይዟል ሳያ በብዙ ነገር ተይዟል። በሰዎች ስሬት ተይዟል። በክፉ ሰዎች ስሬት መንፈስ በነሱ ላይ ያድርና እናንተ ደግሞ ክፉ እንድትሆኑ እንደገና ደግሞ በህይወታቸው ላይ ልጅ አግብታችሁ ከሆነ ልጅ እንዳይኖራችሁ፣ ትዳራችሁ እንድትፈቱ የሚያደርጉ ሰዎች አሉ። እግዚአብሔር ደግሞ እንዲህ ያጋለጣቸዋል። እግዚአብሔር መቼም የስራ ስራችንም የወላችንም ይሰጣልና እግዚአብሔር ልቦና ይስጣቸው። እኔ ምንም ነገር አልላቸውም። ያደረጉ ሁሉ ልቦና ይስጣቸው። እኔ ክፉ ሳልሆንባቸው እሷ ክፉ ናት ብሎ የሚያወሩብኝ እኔ ከሰዎች እንድገለል የተፈለጉ ሃይማኖቴን እንድቀይር ከዚህ ከኦርቶዶክስ ሃይማኖት ወጥቼ ሌላ እምነት እንድከተል በቃ ብዙ ነገር ነው የተደረገብኝ የነበረው። ግን እግዚአብሔር የተመሰገነው እግዚአብሔር እንደኔ ያጽያድ በደል ሳይመለከት እንደሱ ምረቸርነት ሰዎችን የማላቃቸው ሰዎችን አምጥቶ እግዚአብሔር ይመስገን ፈውሶ ለቤት ያብቅቶኛል። ታሪክ ይቀየራል። ታሪክ ይለወጣል። የሰው ልጅ ዋና ጽናቱ ነው እምነቱ ነው። እና ሰው ምናልባት በሰይጣን ተመስሎ ብዙ ነገር ሊያደርግ ይችላል ግን እግዚአብሔር አሸናፊ ነው እግዚአብሔር ሀያል ነው ከእግዚአብሔር የሚበልጥ ማንም የለም ማናችንም ከእግዚአብሔር አንበልጥም ባለ ሀብት ብትሆን ምን ብትሆን ምን ብትሆን ወርቃ ወርቅ ራሱ መሬት ወርቃ ወርቅ ራሱ ቢሆን ወርቅ በወርቅ ብታደርግ ከእግዚአብሔር አትበልጥም ማናችንም አንበልጥም ይሄ ደግሞ ማመን አለብን ማለት ነው እና በክፍል ሶስት ላይ እያንዳንዱ የተደረገልኝ ነገር እነግራችኋለሁኝ ምክንያቱም እኔ እንደዳንኩኝ እናንተም እንድድኑልኝ ስለምፈልግ ማለት ነው እና እኔ ይህንን ነገር መስጠት እፈልጋለሁ። እኔ እንደው በኤልሻዳይ ሚዲያ ላይ መስጠት ፈልጌ ነበር፣ አጋጣሚ ነገሮች አልተመቻቹልኝም። እኔም ወደዚህ መጣው። ወደፊት እዛ ላይ እመሰክራለሁ። አሁን ግን ለጊዜው በተወሰነ መንገድ የተደረገልኝን ሰማዕቱ ቅዱስ ጊዮርጊስ ያደረገልኝን እግዚአብሔር አምላክ ያደረገልኝን እመሰክራለሁ፣ በክፍል ሶስት ላይ ማለት ነው። እና ጠብቁኝ። እስከዛ ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ኮመንት አድርጉ። አብራችሁኝ ስለነበራችሁ ደግሞ በጣም አመሰግናለሁ። እግዚአብሔር አክብርልኝ። ሰላማችሁ ይብዛልኝ።